ፖሊስ ሀገርንና ህዝብን በታማኝነትና በሙያዊ ስነ ምግባር በማገልገል ህዝባዊነቱን አጠናክሮ መቀጠል አለበት ሲሉ የኢፌድሪ ፕሬዚዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ መስኮች ያሰለጠናቸውን ተማሪዎች የኢፌድሪ ፕሬዚዳንት ታዬ አጽቀሥላሴ በተገኙበት አስመርቋል። የኢዚያን ዘገባ ዘላለም አስፋው እንደሚከተለው ያቀርበዋል። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ መስኮች ከመደበኛ ሰርተፍኬት እስከ ሁለተኛ ዲግሪ ያሰለጠናቸውን ተማሪዎች አስመርቋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት ባደረጉት ንግግር የዕለቱ ምሩቃን ፍሬያማ ጊዜን በማሳለፍ ለምረቃ በመብቃታቸው እንኳን ደስ አላችሁ ብለዋል። ኢትዮጵያ ረጅም ዘመናት የነጻነት ታሪክ ያላት መሆኗን የገለጹት ፕሬዝዳንቱ የኢትዮጵያዊነት ምሰሶና ካስማ ተጠብቆ መኖሩንም ተናግረዋል። የኢትዮጵያ ፌዴራል ፖሊስ እጅግ ዘመናዊና በዓለም አቀፍ እንዲሁም በአህጉር ደረጃ ተወዳዳሪ የሆነ በሙያና በህዝብ አገልግሎት የተመሰከረለት ተቋም እንዲሆን ይዞት የተነሳው ራዕይ የሚመሰገን ነው ብለዋል የኢትዮጵያ ፌዴራል ፖሊስ ጊዜው የሚጠይቀውን የወንጀል መከላከልና የምርመራ ስራን በቴክኖሎጂ ላይ ተመስርቶ ማከናወን የሚችል ብቃትና አቅም ላይ መሆኑንም ተናግረዋል። ጊዜው የሚጠይቀውን የወንጀል መከላከልና የምርመራ ስራን በቴክኖሎጂ ላይ ተመስርቶ ማከናወን የሚችል ብቃት ያለው የሰው ኃይል ለማፍራት እንዲሁም ማህበረሰቡን የሚያሳትፍ አዳዲስ የፖሊስ ቴክኖሎጂና አሰራሮችን ለመጠቀም የጀመረውን ተግባር አጠናክሮ መቀጠል ይጠበቅበታል። በዚህ ረገድ ዩኒቨርሲቲው በማበርከት ላይ የሚገኘውን ከፍተኛ አስተዋጽኦ ይበልጥ በማስፋትና በማሳደግ በዘመናዊ እውቀትና በቴክኖሎጂ ክሎት የታነጹ የፖሊስ አባላትና መሪዎችን በማፍራት ላይ መሆኑ የሚሞገስ ነው። የኢትዮጵያ ፌዴራል ፖሊስ ግልጽ ንጹህና የሕዝብ አገልጋይ መሆኑን በማረጋገጥ ላይ እንደሚገኝም ገልጸዋል። ዘላቂ ሰላም ማጽናት የሁሉም ኃላፊነት መሆኑን በማንሳት የሕዝቡን ሰላም የሚያውቁ አካላትን ወደ ምክክር ማምጣት እንዲሁም የህግ የበላይነትን ማረጋገጥ እንደሚገባ ተናግረዋል። ፖሊሳዊ ሙያንና ስነ ምግባርን በመላበስ ሁልጊዜም ህብረተሰቡን በክብርና በሰብአዊነት በማገልገል ሕዝባዊነትን አጠናክሮ መቀጠል እንደሚገባም ጠቅሰዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ለጎረቤት ሀገራት እየሰጠ ያለው የነጻ የትምህርት እድል ሽብርተኝነትንና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የተጀመረውን ጥረት እንደሚያጠናክርም ጠቁመዋል። የህብረተሰቡን ሰላምና ደህንነት የምትጠብቁ የህግ አስከባሪ አካላት ሁሉ የዜጎችን ሰላምና ደህንነት፣ የሰብአዊና ዲሞክራሲያዊ መብቶችን የምታስከብሩ ሌብነትና ብልሹ አሰራር የምትጠየፉ የምትታገሉ እንድትሆኑ ህዝባችሁን በቅንነት በታማኝነትና በሙያው በሚጠይቀው ፖሊሳዊ ስነ ምግባር እንድታገለግሉ አሳስባል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል እንዳሉትም ዩኒቨርሲቲው በሙያዊ እውቀትና በስነ ምግባር የታነጹ ብቁ ሰልጣኞችን ለማፍራት የተጣለበትን ኃላፊነት በሚገባ እየተወጣ እንደሚገኝ ተናግረዋል። ይህንን ውጤታማ ተግባር ለማከናወን የቻልነው መንግስታችን በሰጠን ከፍተኛ ትኩረትና በሰራነው የሪፎርም ስራ ነው። በተለይም አንዱ የሪፎርማችን ትኩረት የሆነው የሰው ሀብታችን በመሆኑ ሰራዊታችን በእውቀትና ክህሎት እንዲያድግና ፖሊሳዊ ስብእናው እንዲገነባ ጠንክረን በመስራታችን ማንኛውንም ግዳጅ አስፈላጊውን የሕይወትና አካል መስዋዕትነት ከፍሎ የሀገራችንንና ሕዝቦቿን ሰላምና ደህንነት ማስከበር የሚችል ኃይል መፍጠር በመቻላችን ነው። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዚዳንት ምክትል ኮሚሽነር ጄኔራል መስፍን አበበ በበኩላቸው የኢትዮጵያ ፖሊስ ዩኒቨርሲቲ ሪፎርም በማድረግ ብቁ የሰው ኃይል የማፍራት አገራዊ ኃላፊነቱን እየተወጣ ይገኛል ብለዋል። ዩኒቨርሲቲው የፖሊስ ትምህርትና ስልጠና ጥራቱን የጠበቀ በማድረግ ትልቅ ስራ እያከናወነ መሆኑንም ገልጸዋል። የኢትዮጵያ ፖሊስ ዩኒቨርሲቲም የሀገራችንን ፖሊስ የሙያ ዘርፍ ወደ ላቀ ደረጃ ለማሸጋገር የፖሊስ ትምህርትና ስልጠና ጥራትን በማሻሻል ብቁና ፕሮፌሽናል የፖሊስ ሰራዊት በማፍራት ላይ ይገኛል። የኢትዮጵያ ፖሊስ ዩኒቨርሲቲ የፌዴራል ፖሊስና የክልል ፖሊስ ተቋማት በመንግስትና ሕዝብ የተጣለባቸውን አደራ በብቃት ለመወጣት እንዲችሉ ዘመኑ የሚፈልገውን የፖሊስ ክህሎትና እውቀት እንዲሁም ለሕገ መንግስቱ መከበር በጽናት የሚታገልና ዲሞክራሲያዊና ሰብአዊ መብትን አክብሮ የሚያስከብር ከዘመኑ ጋር አብሮ የዘመነ የፖሊስ አባላትን አመራሮችና እንዲሁም ሙያተኞችን በአጭርና በረጃጅም የትምህርትና ስልጠና ፕሮግራሞች በመስጠት ተቋማዊ ተልእኮውን እያከናወነ ይገኛል።